እነዚህን አምስት ነገሮች ሳትነግራት በፍጹም በፍጹም ፍቅረኛ እንዳታደርጋት። አሁን ፍቅር ከመጀመረ በፊት የግድ የግድ ግልጽ ልታደርገው ልትነግራት የሚገባ ነገር አለ። ይህንን ባለመናገር ምክንያት የፍቅር ግንኙነታችሁ እንዳይቀጥል እንዳይዘልቅ ያደርጓል → ስለዚህ ዛሬ በደንብ አድርገህ አዳምጠኝ። ፍቅር ከመጀመር በፊት የግድ የግድ ምን ምን ነገሮችን ልትነግራት እንደሚገባ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ፣ በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም! ውዲናስ ደርቲ ቤተሰቦቼ፣ እንደምናላችሁልኝ እኔ በጣም ደህና ነኝ። ዛሬም በአዲስ በቆንጆ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮ ስለቂ ይደርሳችኋል። የኔ ውድ ቤተሰቦች ደግሞ በቃ እውነት እንዴት ልበላችሁ? ቪዲዮ በለቀክ ቁጥር ናፊ እንኳን ደህና መጣሽ በቺ የዛሬው ደግሞ ለእኔ ነው እያላችሁ ሀሳብ አስተያየታችሁን የምትሰጡኝ ሰፖርት የምታደርጉኝ በጣም በጣም አመሰግናችኋለሁ። በጣም በአጭር ጊዜ ውስጥ ኦልሞስት ወደ ሀምሳ ሺህ ልንገባ ነው። በቅርቡ ሀምሳ ሺህ እንገባለን። በጣም አመሰግናለሁ ለምትሰጡኝ ሰፖርት። ቀጥታ ወደ ዛሬው ቪዲዮ ከመሄዳችን በፊት ሁላችሁም ላይክ አድርጉት እሺ። በጣም አመሰግናለሁ። የመጀመሪያው ነገር እንግዲህ ፍቅር ሲይዝህ ግልጽ ልታደርገው የሚገባው የቀድሞ የፍቅር ታሪክ ነው ካለህም ከሌለህም። ይህንን ስል ግን አንተ ልትነግራት እንደሚገባው ሁሉ ስለሷ ማወቅና መጠየቅ ይኖርብሃል። ይሄንን ባለማወቅ በኋላ ላይ ከተገባ በኋላ ይህንን ባቅ ኖሮ ይህንን እኮ አላቅም ነበር፣ ይሄ ለኔ አዲስ ነው የምትላቸው ነገሮች መኖር የለባቸውም። ይህንን ስል ግን እንደው ሁሉ ነገር በአንድ የሚታወቅ ነገር ነው ማለት አይደለም። በሂደት የምናውቃቸው ነገሮች ይኖራሉ። ምንም ጥያቄና መልስ የለም። ሰው እስከ ለተሞቱ ድረስ እየተዋወቀ ነው የሚሄደው። አይደለምና ሰውን ልናውቅ ይቅርና ሙሉ በሙሉ ራሳችንም በጊዜ ሂደት እንደዚህ አይነት ሰው ነኝ፣ እንደዚህ እንደዚህ ያለኝ እያለን ራሳችንንም በጊዜ ሂደት እያወቅን የምንመጣው በጣም ብዙ ነገሮች አሉ። ስለዚህ አንተ ማሳወቅህ እንዳለ ሆኖ ደግሞ ስለ እሷም እነዚህ ሆኑ ነገሮች ለማወቅ ሞክር፣ ጣር። የመጀመሪያው ላይ ነው የምንገኘው፣ ስለ ቀድሞ የፍቅር ታሪክህ ካለህም ከሌለህም ያልኩበት ምክንያት ምንድን ነው? በፊት ላይ ፍቅረኛ ከነበረ በአንድም በሌላም አሁን ላይ ያለህ ማንነት ላይ ኢንፍሉዌንስ ያደርጋል። ከእሷ ጋር የተለያያችሁበት መንገድ፣ ያጠፋችሁ ጥፋቶች ካሉ፣ እሷም የበደለች ነገር ካለ አሁን ያለህ ፐርሶናሊቲ ላይ አፌክት ስለሚያደርገው ነው። ተበድለ ከሆነ አሁንም ለመበደል የምትፈራ አይነት ሰው ልትሆን ትችላለህ። ከዚህ በፊት አጥፍተህ ከሆነ ያንን አረመሃል ወይስ እንዴት ነው? ብቻ ያለፈ ህይወትህን ግልጽ አድርገህ መንገር ይኖርብሃል። ይህንን ስል ደግሞ ሁል ጊዜ ስለ በፊት ፍቅረኛ እያወራክ ኑር ማለት አይደለም። ይህ በጣም ትልቅ ስህተት ስለሆነ ብዙዎች እየጠቀመ እየመሰላቸው የቀድሞ የፍቅር ታሪካቸውን ደግሞ ደጋግመው በፍቅር ግንኙነታቸው ውስጥ ያነሳሉ። ያ ግን በጣም ትልቅ ስህተት ነው። ግን እንዳልኩት መጀመሪያ አካባቢ ላይ እንደተቀራረባችሁ፣ እየተዋወቃችሁ ባለበት ሰዓት ላይ ፍቅረኛ ከማድረግህ በፊት ስላለፈ የፍቅር ታሪክህ ልትነግራት ግልጽ ልታደርገው ይገባል እንዳልኩት በአንድም በሌላም አሁን ያለውን የፍቅር ህይወትን አፌክት የሚያደርግ ነገር ስለሆነ ማለት ነው ያልተዘጋ ፋይል ካለ ዘግተህ ነው መጀመር ያለብህ ያ ከሆነ ደግሞ በግልጽ እንደዚህ እንደዚህ ነበር እንደዚህ እንደዚህ ነው ብለህ መንገር ይኖርብሀል ይሄ አንደኛውም ከዛ ስሜት መውጣት ፍሪ ሆነ እየተናገርከው መሆን መሆኑ ካለዛም ደግሞ ያሳደረብህን ነገርም እንድታውቅና እንድትረዳ ከዚህ በፊት ምንም አይነት የፍቅር ግንኙነት ውስጥ ካልነበርክም ደግሞ እንደዛ ትሬት እንድታረግህ እንደ መጀመሪያ እንደሆነ እንድታውቅና በዛ ልክ አንተን አንደርስታንድ እንድታረግ ያረጋታል። ከዚህ በፊት የፍቅር ግንኙነት ውስጥ ካልነበርክ ብዙ ነገሮች ለአንተ አዲስ ሊሆኑ ይችላሉ። ስለዚህ ያንን እንድታውቅ ያረጋታል ግን ይሄ መዋሸት እንደዚህ ነበር ምናምን ማለት ብዙ ተገቢ አይደለም። በግልጽ ሁሉን ነገር ማውራት መነጋገር ያስፈልጋል። ስለዚህ ስለ ቀድሞ የፍቅር ታሪክህ ካለህም ከሌለህም ግልጹን ንገራት፣ ስለሷም ደግሞ እወቅ። ይሄ በጣም ወሳኝ ነው። ሁለተኛ ስለ ቤተሰብህ። አሁን ስለ ቤተሰቦች መናገር ያለብህ ድረስ መናገር አለብ ይህን ስል ቅድም እንዳልኩት መግቢያ ላይ ሁሉ ነገር በአንዴ የሚታወቅ አይደለም። በሂደት የምናውቃቸው ብዙ ነገሮች አሉ። ሰው ትዳር ላይ ከተገባም በኋላ ስለ ቤተሰቡ እርስ በርስ የሚያውቀው ፊገራውት የሚያደርገው በጣም ብዙ ነገሮች ይኖራሉ። ግን እንደው አላድለ ዝም ብሎ ስለ ቤተሰብ ሳይነገር ይገባና እንደው መታወቅ ያለባቸውን ዋነኛ ዋነኛ ነገሮችን እንኳን ሳይነገር ተገብቶ የፍቅር ግንኙነቱ ላይ ጥሩ ያልሆኑ ነገሮች ሊፈጠሩ ይችላሉ። ስለዚህ ስለ ፋሚሊ ባግራውንድ፣ ስለ ቤተሰቦችህ ንገራት፣ እሷም እንደዛው ትንገረህ። ማወቅ ያለብህ ድረስ ማለት ነው። እንደው ዲቴል የሆኑ ነገሮች በኋላ ላይም መነገራቸው አይቀርም፣ ግን ደግሞ እንደው መሰረታዊ የምንላቸው ነገሮች ስለ ቤተሰብ፣ ስላስተዳደግህ፣ ስለተወለድክበት ቦታ፣ ስለተወለድክበት አካባቢ፣ በቃ እንደዚህ አይነት ጄኔራል የሆኑ ለማንም ሰው የምትናገራቸው ሼር የምታደርጋቸው ነገሮች፣ አንዳንድ ጊዜ ልብ ባለማለት ባለማስተዋል ወደ ኋላ ትላቸውና ሳይታወቁ የፍቅር ግንኙነት ላይ መግባት የሆነ ችግር ይዞብህ ይመጣልና አውሩ። በመተዋወቅ ሰዓት ላይ እነዚህ እነዚህ ነገሮች የፍቅር ግንኙነት ከመጀመር በፊት ማውራት ማወቅ ያለብህ ነገሮች ናቸው። ስለ ቤተሰቦች ንገራት፣ ስለ እሷም ለማወቅ ሞክር። ሶስተኛ ስለ ዓላማ ንገራት። አዎ ዓላማ በጣም ወሳኝ ነገር ነው። የፍቅር ግንኙነት ውስጥ ከመግባት በፊት አብራህ ያለችው ሴት ዓላማህን ሰፖርት የምታደርግ ዓላማህን የምትደግፍ፣ ዓላማህን የምትወድ አትሊስት የማትቃወም ደግሞ የእውነት ሰፖርት ልታደርገው ነው የሚገባው። በነገራችን ላይ የፍቅር ግንኙነት ላይ ዓላማህን የምትጠላ ሴት ጋር ፍቅር ጀምረክ የሚሆን የሚሳካ አይደለም። ወይ ዓላማህ ይቀራል ወይ እሷ ትቀራለች። አላማን መተው ደግሞ እንደው የምትኖርለት ነገር ስለሆነ እየከነከነ ነው የምትኖረው ደስታን ታጣለ ማለት ነው አፍተሮች። ስለዚህ አላማህን አስቀድመ መናገር ይኖርብሃል። አንዳንድ ጊዜ በህይወታችን ልንደርስበት የምንፈልገው ነገርና የፍቅር ግንኙነት የምንጀምርበት ጊዜም ላይመቻች ይችላል። ስለዚህ እሱም በደንብ አድርገ ማሰብ ይኖርብሃል። ትክክለኛ ያልሆነም ሰው ሊገጥምህ ይችላል። አላማህን ሰፖርት የማያደርግ ከአላማህ ጋር በፍጹም አብሮ ማሄድ ተቃራኒ የሆነም ሰው ሊገጥምህ ይችላል። ስለዚህ አላማህን በግልጽ ማስቀመጥና ማሳወቅ ይኖርብሃል። በጣም ብዙ ሰዎች ፍቅር ውስጥ በሚሆኑበት ጊዜ በቃ ማጣት ስለሚፈሩ ይሄንን ብነግረው አጣዋለሁ፣ ይሄንን ብነግራት አጣታለሁ የሚለውን ነገር ስለሚያስቡ ሳይናገሩ ብዙ ነገሮችን ደብቀው ይገቡና ከዛ በኋላ ላይ ያው የሚደበቅ ነገር ስላልሆነ በጊዜ ሂደት ሲወጣ የሚገቡበት ይጠፋቸዋል። ወይ ከፍቅር ግንኙነቱ አልሆኑ ወይ ከዛኛው አልሆኑ መሀል ቤት የሚወስኑት ግራ ተጋብተው ብዙ ሰዎች አማክረውን ያውቃሉ። ስለዚህ ገና የፍቅር ግንኙነት ውስጥ ለምትገቡ ሰዎች የምመክራችሁ ነገር ቢኖር በግልጽ ስለ ሁሉም ነገር ማውራት ነው። አንዱም ደግሞ ይሄ ነው፣ ዓላማ በህይወታችሁ ልታሳኩ የምትፈልጉት ነገር፣ ልትሄዱበት የምትፈልጉት መንገድ። አሁን ለምሳሌ እንበልና አንተ ውጭ ሀገር ሄደህ የመማር፣ ውጭ ሀገር ሄደህ የመስራት እንደዚህ እንደዚህ እቅዶች ቢኖሩ አላማህ ያ ቢሆን ያንን ሳትነግራት የፍቅር ግንኙነት ውስጥ ብትገባ የፍቅር ግንኙነት ብትጀምር ከዚያ መሀል ላይ እንደዚህ አይነት ነገር ቢፈጠር ምንድ ነው ምታደርገው? ወይ ትቀራለ፣ ወይ እሷን ትተዋለ ማለት ነው። የምርጫ ጉዳይ ይሆንብሃል ግን አስቀድመ ነግረሃት ከሆነ ግን እነዚህ ነገሮች ብዙ በኋላ ላይ የሚረብሻችሁ አይሆኑም ማለት ነው ስለዚህ ነገሮችን በግልጽ ማውራትን የመሰለ ነገር የለም ይህንን ብቻ ምሳሌ ያነሳው እንጂ በብዙ ነገሮች ላይ ዓላማ የምትለውን ነገር አንተም የደረስክበት ያወከውን ነገር እስከደረስክበት እስካወከው ድረስ በግልጽ ለሷ መናገር በጣም ወሳኝ ነው በኋላ ላይ የፍቅር ግንኙነታችሁ እንዳይሻክር የሚያደርግ ነገር ነው አራተኛ ሃይማኖት አው ብዙዎች የሃይማኖት ጉዳይ ላይ ችላ የሚሉ አሉ። እንታየ ነውን ብለው የሚያስቡ አሉ። ብቻ ሃይማኖትን ሳይናገሩ በግልጽ ሳያወሩ እ ሃይማኖት እንዲ ነው እኔ የምከተለው እምነት እንዲ ነው ብለው ሳይነጋገሩ የፍቅር ግንኙነት ውስጥ ይገባሉ። በጣም ነው የሚገርበኝ። ከዛ በኋላ ከገባው በኋላ እንደዚህ ሲያደረግ እንደዚህ ሲያደረግ ስላየሁት እንደዚህ መሰለኝ ሃይማኖቱ እና በኋላ ላይ ግን እንደዚህ ነኝ አለኝ ምን የሚሉ ነገሮች ይነሳሉ በነገራችን ላይ በጣም ብዙ ሰዎች የተለያየ ሃይማኖት ሆኖ ፍቅር ከጀመሩት መሀል ብትጠይቋቸው የሚሏችሁ ነገር ምንድነው እንደዚህ ሲያረግ ስላየሁት እንደዚህ ሲያረግ ስላየሁት ምናምን ምናምን የሚሏችሁ በትክክል ሃይማኖት ምንድነው የሚለውን ነገር ጠይቆ መነጋገር ያስፈልጋል እኮ ይሄ ምንም ኖርማል ነገር እኮ ነው በቃ መጠያየቅ እኮ ነው ገና ፍቅረኛ ልትሆን ብዙ መንገድ አብራችሁ ልትሄዱ አለ ስለዚህ ስለ ሃይማኖት በግልጽ በግልጽ ልትነግራት ይገባል ማለት በተመሳሳይ ሃይማኖት ሆነን መኖር አለብን ብላ የምታስብ ከሆነ ምክንያቱም ተመሳሳይ ሃይማኖት ላይ ያለችን ሴት የምትፈልግ ከሆነ ሃይማኖትን በግልጽ መናገር፣ ማሳወቅ የእሷንም መጠየቅ ይጠበቅባል። በጣም ብዙዎች ግራ እየተጋቡበት ያለው ነገር ነውና እዚህ ላይ በጣም ሲሪየሱን ብዙዎች ከገቡ በኋላ ግራ እየተጋቡ ምን ላድርግ፣ ምን ላድርግ የሚሉ ጥያቄዎች በጣም በተደጋጋሚ ለእኔ ለራሴ ይደርሰኛል። ስለዚህ መጀመሪያ ላይ የሃይማኖት ነገርን የሚያወዛግቡ ነገሮችን አለመፍጠር፣ ክሊር ማድረግ እኔ የምከተለው እምነት ይሄ ይሄ ነው፣ ያንችስ ብሎ ግልጽ በሆነ መንገድ መጠየቅ። ከዛ ደግሞ ተቃራኒ ነገሮች ካሉ ደግሞ ብዙ ወደፊት አለመግፋት ነው የማትፈልገው ከሆነ ማለት ነው። በጣም ብዙዎች እንደዚ አይነት ሪሌሽንሽፕን አይፈልጉም፣ ግን እራሳቸውን እዛ ውስጥ ያገኙታል። ስለዚህ እድሎችን ከመስጠት መቆጠብ ጥሩ ነው ብዬ አስባለሁ። ሌላኛው ደግሞ የፖለቲካ አመለካከትን ወይም ደግሞ እይታህን ነው። አንዳንድ ጊዜ ይሄ የፖለቲካ አመለካከት ቤተሰብን ትዳረን ሁሉ ሲያራርቅ እናያለን እንመለከታለን። ስለዚህ በተቻለ መጠን ክሊር ለማድረግ መሞከር ጥሩ ነው። እዛ እንደዚ አይነት አስተሳሰብ ውስጥ ያለ ከሆነ የሆነ የምታምንበት የሆነ የምትቀበለው ነገር ካለ ያንን ግልጽ አድርገን ማስቀመጥ በጣም ወሳኝ ነው። ምክንያቱም በኋላ ላይ የሚያራርቃችሁ የሚያለያያችሁ ነገር እንዳይሆን ማለት ነው። ስለዚህ እነዚህ ነገሮች ቢነገሩ መጀመሪያ አካባቢ ላይ ለመተዋወቅ ስለሚረዱ ጥሩ ናቸው። አንዳንዶቹን ለምሳሌ አሁን ፖለቲካል ቪው አንድ ጊዜ ከተነጋገራችሁ በኋላ ልዩነቶች ካሉ ደግሞ ያንን ነገር ባለማንሳት መቀጠል ይችላል የፍቅር ግንኙነቱ። ስለዚህ ማወቅ እንዴት አድርጋችሁ ማቻቻል እንዴት አድርጋችሁ ማስኬድ እንዳለባችሁ እንድታውቁ ያደርጋል። ስለዚህ እነዚህ በጣም ወሳኝ ናቸው። ይህንን መንገርህን እርግጠኛ ሁን፣ ሃይማኖት እንደዚሁም ደግሞ ፖለቲካል ቪው ማለት ነው። በመጨረሻ ደረጃ ያስቀመጥኩልን የማትደራደርበትን ነገር ነው። አሁን ብዙዎቻችን የራሳችን የሆነ ማንደራደርበት እንዳይነካ የምንፈልገው ነገር አለን። በቃ በዚህ ጉዳይ ላይ የመጣብኝን አልደራደርም። አንዳንዱ በእናት ይላል፣ በአባቴ ይላል፣ በቤተሰቦች የሚላለ፣ በሀገር የሚላለ፣ በስራ የሚላለ፣ ብቻ ብዙ ነገሮች አሉ። በሙዚቃ የሚላለ ብዙ ነገሮች አሉ። እንደዚህ ብለን ልንጠራ የምንችላቸው ማለት ነው። የማትደራደርበትን ነገር አንተ መጀመሪያ እወቀው። ነውና ያንን ነገር ደግሞ ግልጽ አድርገህ አስቀምጥ። በምታወሩበት በምትተዋወቁበት ሰዓት ላይ እነዚህ ነገሮች ላይ በፍጹም እንደማትደራደር ቶለሬት እንደማታደርግ መናገር፣ ከዛ በኋላ ያላችሁ ሪሌሽንሽፕ በክብር የተሞላ ይሆናል። በዛ ጉዳይ ላይ እሷም ያላት ነገር ፖዚቲቭ እንዲሆን ያደርጋል። ያ ካልሆነ እንዳትገባበት፣ ያ ካልሆነ እንድትርቅ ያደርጋታል ማለት ነው። ስለዚህ መጀመሪያ ላይ እነዚህ ነገሮች መናገርህ ለጊዜው የሚያርቅ የሚያሸሽ ቢመስልህም ግን ጥሩ የሆነ ሪሌሽንሽፕ እንዲኖራችሁ ነው የሚያደርገው እና መጀመሪያ ላይ ብትነግራት ብታሳውቃት አሪፍ ይሆናል። እነዚህን ሳትነግራት ፍቅር እንዳትጀምር በሚል ርዕስ አንድ አምስት ነገሮችን ነገርኳችሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ናፊ፣ የዛሬው ማለኔ ነው በጣም አመሰግናለሁ እያላችሁ ግን ላይክ አላደረጋችሁትም አይደል? በቃ እሺ፣ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው።